ሰላም ሰላም እንዴት ናችሁ ደና ናችሁ ዛሬም እንደ ተለመደው አስተማሪ በሆነ ቪዲዮ መጥቻ መጥቻለሁ ከርዕሱ ላይ እንደተመለከታችሁት አይን ብራይትነስ የስልክ ላይኑ እንዳይጎዳ ማለትም ከእንቅልፍ በፊት ብዙ ስልክ የምናበዛና እንዲሁም ደግሞ ስልክ የምናበዛ። ከሆነ አይናችን ሊጎዳ ስለሚችል እሱን ከወዲሁ የሚቆጣጠርልን የሆነ አፕሊኬሽን ነው ማለት ነው። ብራይትነሱን የስልኩን መብራት ላይኑን ማለት ነው። አሁን ደግሞ ያሉ ስልኮች በጣም ኃይለኛ የሆነ ብራይትነስ ብርሃን ነው የሚወጣቸው ማለት ነው። አሁን አዲስ ቨርዥኖቹ በጣም ብራይትነሳቸው በጣም በኃይለኛ ነው። እሱን ጋብ ማድረግ እና በዚህ አፕሊኬሽን የምንጠቀም ከሆነ በጣም እኛን ከክፉ ነገር እንጠበቃለን ማለት ነው። እሱም ደግሞ ፕላይስቶር ላይ እንገባለን። ፕላይስቶር ላይ ከገባን በኋላ ናይት ስክሪን ብለን እንገባለን። ከዛ እንደምትመለከቱት አፑ ይህች ናት። ኦፕን ኢንስታል እናደርግና ኦፕን ብለን እንገባለን። ስንገባ በዚህ መልኩ ያመጣልናል ማለት ነው። እንደዚህ አድርገን መቀነስ መጨመር፣ መቀነስ መጨመር፣ እንደዚህ ቀንሰን ምሽት ላይ ሲሆን ቀንስ ታደርገን እስከ መጨረሻው እንጠቀማለን። ከዛ በጣም አሪፍ ይሆናል። እንደዚህ ያደረግነ ማለት ነው። ከዛ ከጨረስነ በኋላ ስልክ ነካክተን ከጨረስነ በኋላ ልንተኛ ስንል እዚችን በመጫን ኦፍ እናደርጋለን። ምክንያቱም የአፕሊኬሽን ካበራ ነው ማለትም ቀንሰን ዝም ካረግ ነው አባ እየሰራች ስለሆነች ባትሪያችን እንዳይቀንስብን ተጠቅመን ስንጨርስ ስልካችንን እዚች ጋር መጥተን ኦፍ እናደርጋለን። በዚህ መልኩ መጠቀም በጣም ጠቃሚ ጠቃሚ ነውና እንደዚህ አደርጋችሁ ተጠቀሙ ብዬ እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ኮመንት አስተያየታችሁን በማስቀመጥ እንዲሁም ላይክ በማድረግ ሰናበታችኋለሁ።